ቀለል ያለና በአንድ መጥበሻ የሚያልቅ ፓስታ ዛሬ ያሳያችኋለሁ። የዛሬው ቪዲዮ ዕቃ ማጠብ ለማትወዱ ቆንጆ አማራጭ ነው። በተጨማሪ ቶሎ የሚደርስ ምግብ ለምትፈልጉ ትወዱታላችሁ ብለን እንገምታለን። የዛሬውን ፓስታ ለማዘጋጀት በዋነኝነት ፓስታ እንጠቀማለን። የዚህን የፓስታ ዘር ስያሜ የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። እናንተ ከፈለጋችሁ ደግሞ ከዚህ ሌላ የተለያዩ የፓስታ ዘሮችን መጠቀም ትችላላችሁ። ሌላኛው የምንጠቀመው ግብዓት ደግሞ ስጋ ሲሆን እኔ የተጠቀምኩት ስጋ ለበርገር አዘጋጅቼ በረዶ ቤት ካቆየሁት ስጋ ላይ ነው። ነገር ግን እናንተ 300 ግራም ቀይ የተፈጨ የበሬ ስጋ መጠቀም ትችላላችሁ። የምናዘጋጀው ስልስ ለስለስ እንዲልልን ደግሞ ግማሽ ኩባያ ሞዞሬላ ቺዝ እንጠቀማለን። ግብዓቶቹን ለመጥበስ ሶስት የሾርባ ማንኪያ የምግብ ዘይት ታዘጋጃላችሁ። ለምታዘጋጁት ስልስ ለየት ያለና ቆንጆ ጣዕም የሚሰጥላችሁ ደግሞ አንድ የሾርባ ማንኪያ የተከተፈ ነጭ ሽንኩርት ታዘጋጃላችሁ። ከነጭ ሽንኩርቱ በተጨማሪ ሶስት አይነት የማጣፈጫ ቅመሞችን እንጠቀማለን። የማጣፈጫ ቅመሞቹ ምንነትና ልኬታቸውን ቪዲዮውን እየሰራሁ ነግራችኋለሁ። ስልሱን ለማዘጋጀት ሶስት የሾርባ ማንኪያ ዘይት መጥበሻ ላይ ታግሉና ያዘጋጃችሁትን ነጭ ሽንኩርት ትጨምራላችሁ። ነጭ ሽንኩርቱ ከመጠን በላይ እንዳይጠበስባችሁ ቶሎ ቶሎ ማማሰል ይኖርባችኋል። በተጨማሪ የምድጃችሁን የሙቀት መጠን መካከለኛ ላይ አድርጉት። ነጭ ሽንኩርቱ በከፊል ከተጠበሳላችሁ በኋላ ያዘጋጃችሁትን ስጋ ትጨምራላችሁ። እኔ ለበርገር ያዘጋጀውትን ስጋ የተጠቀምኩበት ምክንያት ለጊዜው በቤት ውስጥ ያዘጋጀውት ስጋ ስለሌለ ነው። ይህን የበርገር ስጋ አዘገጃጀት ከዚህ በፊት በመለኛ ገጽ ስላሳየናችሁ መመልከት ትችላላችሁ። የበርገር ስጋውን አንዴ ካዘጋጃችሁ በኋላ በረዶ ቤት ውስጥ በማቆየት በርገር ስትፈልጉ እያወጣችሁ እየጠበሳችሁ መመገብ ትችላላችሁ። ለተለያዩ ምግቦች ደግሞ ስጋ ማግኘት ካልቻላችሁ ካስቀመጣችሁት የበርገር ስጋ ላይ እንዲያወጣችሁ ማዘጋጀት ትችላላችሁ። ስጋውን ከጨመራችሁት በኋላ ትንሽ በረዶ ስለያዘ እዛው ዘይቱ ላይ እንዳለ ታፈርሱታላችሁ። የበርገር ስጋው በውስጡ ቅዝቃዜ ስላለና እርጥበትን ስላዘለ ከዘይቱ ጋር ሲቀላቀል ወጨፎ እንዳያቃጥላችሁ መጠንቀቅ ይኖርባችኋል። የበርገር ስጋው እርስ በራሱም የተያያዘ ስለሆነ ማማሲያውን በመጠቀም ልክ ምስሉ ላይ በምትመለከቱት መሠረት ከላይ ኃይል ሳታበዙ ቀስ እያላችሁ ትበትኑታላችሁ። ስጋውን በመካከለኛ ሙቀት ለተወሰነ ደቂቃ ጠብሳችሁት ሙሉ ለሙሉ ቀለሙን ሲቀይርላችሁ ሶስት የተከተፈ ቲማቲም ከላይ ትጨምራላችሁ። የቲማቲሙን ልጣጭ ማውጣት ከፈለጋችሁ ከዚህ በፊት ባሳየዋችሁ መሠረት ቀቅላችሁ ማውጣት ትችላላችሁ። የምታዘጋጁት የፓስታ ስልስ ልዩ ጣዕም እንዲኖረው መጠቀም ያለባችሁ ብስል የሆነ ቲማቲም መሆን አለበት። ቲማቲሙን ታዲያ ከመጨመራችሁ በፊት በሚገባ ማጠብ እንዳዘነጉ። የበሰበሰ ቀለሙን የቀየረ እንዲሁም የተበላሸ ቲማቲም ካለ ነጥላችሁ ማውጣት እንዳዘነጉ። ቲማቲሙን ከስጋው ጋር በተወሰነ መልኩ ከቀላቀላችሁት በኋላ ቲማቲሙ በደንብ እንዲበስልላችሁ እየከደናችሁ በእንፋሎት ታበስሉታላችሁ። ለተወሰነ ደቂቃ በእንፋሎት ካበሰላችሁ በኋላ ከፍታችሁ በማማሰያው ትበትኑታላችሁ። ይህንንም የማብሰል ሂደት ቲማቲሙ ሙሉ ለሙሉ እስኪጠበስ ድረስ ትቀጥላላችሁ። መለኛ ላይ የምንለቃቸው ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምትፈልጉ ከሆነ የፌስቡክ ገጻችን ላይ ረጋ ባለ መልኩ ሁል ጊዜ እያዘጋጀን እንለቅላችኋለን። ከፌስቡክ ገጻችን በተጨማሪ የዩትዩብ ገጻችን ላይም በዚህ መልኩ ታገኙታላችሁ። ሰብስክራይብ ላላረጋችሁ ሰብስክራይብ እንድታደርጉልን በዚህ አጋጣሚ እንጋብዛችኋለን። የተለያዩ የፈረንጅ እንዲሁም ያበሻ ምግብ መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። ቲማቲሙ ተጠብሶ ሙሉ ለሙሉ ብትንካለላችሁ በኋላ የማጣፈጫ ቅመሞች ታስገባላችሁ። የተጠቀምኳቸው የማጣፈጫ ቅመሞች አንዴ ቡና ማንኪያ የሮዝመሪ ዱቄት፣ አንዴ ቡና ማንኪያ የቀይ ቃሪያ፣ ግማሽ የቡና ማንኪያ ጥቁር ቁንዶ በርበሬ ተጠቅመያለሁ። የቀይ ቃሪያ ዱቄቱ የምታዘጋጁት ስልስ ቃጠል እንዲያደርግ ያግዘዋል። እዚህ የዘረዘርኩላችሁ እያንዳንዱ ቅመሞች በቤቱ ውስጥ በቀላሉ እንዴት እንደሚዘጋጁ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ ገጻችን ላይ መጎብኘት ትችላላችሁ። በቀይ ቃሪያ ዱቄቱ ፈንታ ሚጥሚጣ እንጠቀም ለምትሉኝ የመለኛ ተመልካቾች ሚጥሚጣና የቀይ ቃሪያ ዱቄት ሙሉ ለሙሉ የተለያዩ ነገሮች ናቸው። ሚጥሚጣ በውስጡ የተለያዩ ቅመሞችን ይዟል። ነገር ግን የቀይ ቃሪያ ዱቄቱ የተዘጋጀው ምንም ቅመም ሳይገባበት ነው። ቅመሞቹን ጨምራችሁ በሚገባ ካዋሃዳችሁ በኋላ ሁለት የሾርባ ማንኪያ የቲማቲም ድልህ ከላይ ትጨምራላችሁ። እኔ የተጠቀምኩት የቲማቲም ድልህ በቤት ውስጥ ያዘጋጀሁት የቲማቲም ድልህ ሲሆን የቲማቲም ድሉ ሳይበላሽ ለረጅም ጊዜ እንዲቆይልኝ ማቀዝቀዣ ቤት ውስጥ በረዶ እንዲሰራ አርጌ አስቀምጨዋለሁ። የቲማቲም ድልህ እንዴት እንደሚዘጋጅ መማር ለምትፈልጉ የመለኛ ተከታታዮች ከዚህ በፊት ስላሳየናችሁ መለኛ የቲማቲም ድልህ ብላችሁ ስትፈልጉ በቀላሉ እዚሁ ገጻችን ላይ ታገኙታላችሁ። ታዲያ የቲማቲም ድልህ ለየት የሚያደርገው ነገር ትንሽ የቲማቲም ድልህ በመጠቀም ለምታዘጋጁት ስልስ ለየት ያለ ቃናና ጣዕም ይሰጥላችኋል። አሁን የቲማቲም ድልውን ጨምራችሁ በደንብ ከቀላቀላችሁ በኋላ የምትፈልጉትን ያህል ጨው ከላይ ታስገባላችሁ። ቲማቲሙን ጨምራችሁ ተጠብሶ ውሃውን ጨርሶ የቲማቲም ድል ከጨመራችሁና ጨው ካረጋችሁ በኋላ ፓስታችሁን ከላይ ትጨምራላችሁ። ቅድም እንደጠየኳችሁ የዚህን የፓስታ ዘር ስያሜ የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። አሁን 200 ግራም ፓስታ ከላይ ትጨምሩና ከስልሱ ጋር በሚገባ ትቀላቅሉታላችሁ። እዚህ ጋር ይቦካብኛል ብላችሁ ከፈራችሁ ፓስታውን ለብቻው ቀቅላችሁ ከስልሱ ጋር ቀላቅላችሁ መመገብ ትችላላችሁ። ነገር ግን በአንድ መጥበሻ እንዲያልቅና የሚታጠበውን ዕቃ መቀነስ ከፈለጋችሁ በዚህ መልኩ ጨምራችሁ ለሶስት ደቂቃ ያህል ከሶሱ ጋር ትጠብሱታላችሁ። በዚህ መልኩ ለሶስት ደቂቃ ያህል ከቀላቀላችሁ በኋላ 400 ሚሊ ሊትር ቀዝቃዛ ውሃ ከላይ ትጨምራላችሁ። ውሃውን ከጨመራችሁ በኋላ በተወሰነ መልኩ ታማስሉትና ከድናችሁ በእንፋሎት ታበስሉታላችሁ። ለተወሰነ ደቂቃ በእንፋሎት ካበሰላችሁት በኋላ ከፍታችሁ ታማስሉታላችሁ። ይህም የጨመራችሁት ፓስታ ከስር ከመጥበሻው ጋር እንዳይጣበቅ ያግዘዋል። ሌላው አንድ መዘንጋት የሌለባችሁ ነገር የምትጨምሩት የውሃ መጠን እንደምትጠቀሙት የፓስታ መጠንና የፓስታው አይነት ይወሰናል። እኔ በአይነቱ ወፈር ያለ ፓስታ ስለምጠቀም የውሃውን መጠን ትንሽ ከፍ አድርጌዋለሁ። የጨመራችሁት ፓስታ ሳይበስል ውሃው የሚያልቅባችሁ ከሆነ የፈላ ውሃ አዘጋጅታችሁ ከላይ ጠብ ጠብ እያረጋችሁ የበለጠ ማብሰል ትችላላችሁ። ነገር ግን ጠብ ጠብ የምታደረጉት ውሃ ፈጽመው ቀዝቃዛ መሆን የለበትም። ቀዝቃዛ ውሃ የምትጠቀሙ ከሆነ የምታበስሉት ፓስታ ሊቦካባችሁ ይችላል። አሁን ምስሉ ላይ በምትመለከቱት መሰረት ፓስታችሁ ሲበስልላችሁ፣ ፓስታው የተሻለና ቆንጆ ጣዕም እንዲኖረው ከላይ ደረቅ ጦስኝ ትጨምሩበታላችሁ። ጦስኙን ከጨመራችሁ በኋላ ሲታይ ቀለሙ እንዲያምር ከላይ አረንጓዴ ነገር ጣል ታደርጉበታላችሁ። እንደ ቤዝል ፐርስሊና የድንብላል ቅጠሎችን መጠቀም ትችላላችሁ። እኔ ቅጠሎቹ ስለሌሉኝ ቃሪያ ተጠቀም ያለው አሁን ከላይ ቺዝ ትጨምራላችሁ። ቺዝ መጨመር ካልፈለጋችሁ እዚህ ጋር ቺዙን ሳትጨምሩ መመገብ ትችላላችሁ። የምትጨምሩት ቺዝ ያዘጋጃችሁት ፓስታ ለስለስ ያለ ጣዕም እንዲኖረው ያግዘዋል። እኔ የተጠቀምኩት በቤት ውስጥ ያዘጋጀው የሞዞሬላ ቺዝን ነው። ከሞዞሬላ ቺዙ በተጨማሪ ፕሮቮሎኒ እንዲሁም ፐርሜጃን ቺዝ መጠቀም ትችላላችሁ። አሁን ቺዙን ከጨመራችሁ በኋላ ካበሰላችሁት ፓስታ ጋር በሚገባ ትቀላቅሉታላችሁ። እዚህ ጋር ፓስታው እንዳይሰባበርባችሁ ብዙ ኃይል ማብዛት የለባችሁም። በተጨማሪ ፓስታና ቺዙን ለመቀላቀል ሰፋ ያለ ከእንጨት የተዘጋጀ ማማሲያ ብትጠቀሙ እመክራችኋለሁ። አሁን ፓስታችን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ይህን የፓስታ አይነት ላበላላ መቺ እንዲሆን በጎድጓዳ ሳህን አሳምራችሁ ብታቀርቡ መክራችኋለሁ። የዚህን የፓስታ ዘር አይነት የምታውቁ ካላችሁ አስተያየት መጻፊያው ላይ መጻፍ እንዳዘነጉ። ካዘጋጃችሁት ፓስታ ጋር እንደ ማባያ እንዲሆናችሁ ዳቦ በገበታ ቂቤና በነጭ ሽንኩርት ጠብሳችሁ ማቅረብ ትችላላችሁ። እኔ በአጋጣሚ በቤት ውስጥ አምባሻ ስለነበረኝ ቆንጆ አምባሻ አብሬ አቅርቤያለሁ። እኔ ያቀረብኩትን የአምባሻ አይነት በቤት ውስጥ መስራት ከፈለጋችሁ ከዚህ በፊት በመለኛ ገጽ አሳይተ። የዛሬውን ምግብ ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።